እንዴት እንዲህ ትለኛለህ? ለምን በዚህ ስም ትጠራኛለህ? ሁለተኛ እንዲህ ስትለኝ እንዳልሰማ፣ ዳግመኛም እንዲህ እንዳትጠራኝ ዋ ሲሉ ሰምታል? አንተ ስትላለህ የበለጠብህ ያስጨነቀስ የተጠራህበት ስም ወይንስ በስሙ ያስጠራህ ስራ? በዚህ ላይ እስቲ እንቆይ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት ስድስት ዓመታት እኔ ሳዘጋጀው ስንታጠበት የቆየነውበት ሳሙና ነው። አይደብል ከሆኑ ለምግብነት ከሚውሉ ዘይቶች የሚዘጋኝ ሳሙና ነው። ምንም አይነት ፋንሲ ማድረጊያ ኬሚካሎች አይገቡበትም። እሱም ደግሞ ለቀለም፣ ለሽታ፣ ለአረፋ ማውጫ፣ ለማድረቂያ ረጅም ጊዜ ሼልፍ ላይፍ እንዲኖረው ተብሎ የሚገባበት ሳሙና የለም፣ የሚገባበት ኬሚካል የለም። ከዚህም የተነሳ በነዚ ኬሚካሎች አማካኝነት ቆዳችን ላይ ጸጉራችን ላይ ሊደርስብን የሚችለውን የጎኞች ጉዳት ማስቀረት ይችለናል። የቆዳ መድረቅ መንጣት፣ የጸጉር መከርቸፍ ማለት ነው። ላለፉት ስድስት ዓመታት ተጠቅመንበታል። እጅግ በጣም ጥሩ ሳሙና ነው። ጤናማነቱ እንደዚህ የተረጋገጠ ረጅም ጊዜ ያገለግልሃል። በመተሰባምስ ግራም ማዘጋጀተናል። መቶ ብር ይሸጣል። ላንተ ሙሉ ሆነ ለወዳጆች ይህን ሳሙና አገስታችሁ እንድትጠቀሙ በተኛ ያገኘነው ጥቅም እንድታገኙበት መከራለሁ። እግረ መንገድ ደግሞ ይህን ሳሙና አገስታ በምትጠቀምበት ጊዜ ይህንን ያባወራቻናል። በተለይም ደግሞ ወንዶቻችን ከወደቁበት ከወንድነትም ከተረሳበት አባትነትም ከተረሳበት ቦታ ለማንሳትና ወደ ትውልድ ጉያ እንደገና ለመክተት በምናደርገው ጥረት የራስን የበኩልን ድርሻ ትወጣለህ። እንግዲህ ወደ ቪዲዮ ጀግናው እንዴት አለ? መልከ ጥፉ በስም ይደገፉ ይባላል። ላይክ መልኳ ማያምርን ሴት የኔ ቆንጆ የኔ ወለላ እያሉ እንደማቆላመጥ አመለቤሲንም እንደዚሁ የኔ አመለሸጋ ብለው እንደሚያመኳሹት ማለት ነው። እንግዲህ ይህ የሚሆነው እንዳያጣጥሉት እንዳይጥሉትም የራስ ነውና አንድም የራስ ሆኗልና፣ ያው እንደዚህ ይባላል። የሌለውን መልክ የሌለውን አመል እያቆላበሱ በተቃራኒው ይወራል፣ ይነገራል። ያው በማህበረሰብ ውስጥ ተለምዷል። የተለመደ ማለት ልክ ነው ማለት አይደለም። ያው እንግዲህ ይህን ስናነሳ ውበትም አመልም አንጻራዊ ግላዊ ሳይሆኑ ሁላችንም በጋራ የምንስማማበት ልክ አላቸው ብለን ብዬ ወስጄ ነው። ይሁን እንጂ እንደዚህ የሚነገርበት በሚነገርበት ጊዜ በማህበረሰብ ውስጥ እንዲህ የሚሰጠው ስም ብዙዎቻችንን ስሙ ሊያሰጠን ሊያስገኝልን ከሚገባው ኩነትም ሆነ ወይም ማንነት፣ ኢሴንስ፣ ድርጊት ይለየናል ወይም ደግሞ ለይቶናል። በሌላ አገላለጽ ልንጠራለት የመረጥ ነው ብንጠራለት ደስ የሚለንን ስም የሚመጥን ማንነት ስራ ሳንይዝ ስሙን ብቻ ለመፈለግ ስሙን ብቻ እንዲሰጠን በመፈለግ ስንፍና አሳልፎ ሰጥቶናል። አንድም ደግሞ ብንጠራበት የምንጠየፈውን ሰዎች እኛን ሲጠሩበት የምንጠላውን የማንወደውን ስም ከስራውም ሆነ ከማንነቱ መለየት መራቅ ደግሞ አቅቶናል፣ ወይም ደግሞ አንፈልግም። በምሳሌ እናያቸው እስቲ እነዚህን ሁለቱን ነገሮች። ጎበዝ፣ ታማኝ፣ ብርቱ፣ ጀግና፣ ጠንካራ፣ ጽኑ፣ ታጋሽ የሚባሉ ያው የቅጽል ስሞች ይሰጡናል፣ አደለ የስም ቅጽሎች ይሰጡናል። እንደዚህ መባል እንፈልጋለን። እንደዚህ መባል የምንፈልግ ከሆነ ደግሞ ለዚያ የሚያበቃንን ሥራ መሥራት አለብን። አደለ ሥራውን ሳንሰራ በዛ ስም ለመጠራት መፈለግ መከጀል እንዴት ይሆናል? እኔ ልጆቼን እራሱ በዚህ መልክ ሳለማምዳቸው ባልሰሩት ሥራ ባልተገኙበት ግብር ባልደረሱበት ባላገኙት ወይም ደግሞ ባልተገለጡበት ምግባር አቆላምጫ አልጠራቸውም። ሰነፍ ከሆነ ሰነፍ ነው፣ ጎበዝ ከሆነ ጎበዝ ይባላል። ሴቶቹም እንደዛው። ለጥሩ ስም ጥሩ ስራ መስራት ያስፈልጋል። ጥሩ ስራ ደግሞ ለሰው ከሚሰራው ይልቅ ጥሩ ስራ የምንለው ደግሞ ለሰው ከሚሰራው ይልቅ በራስ ላይ በራስ ላይ የተጣለን የሚጠበቅን ግዴታ በመስራት የሚታይ ነው። እንዲሁ ተቀባብቶ ተወል ብሎ ብቻ አእምሮ ሶፋ ላይ ቅብ ብሎ ስለተቀመጡ ብቻ ቆንጆ ነሽ ወይም ደግሞ ጎበዝ ነሽ ወይም ደግሞ አመለዋ ጥሩ ነው ወይም ደግሞ ጥሩ ልጅ ነች ዝም ስላለች ብቻ ካፏ ምንም ስላልወጣ ብቻ ወይም ካፉ ምንም ስላልወጣ ብቻ አመለ ሸጋ ነው። ይሄ በጣም ስህተት ነው። ይህንን ስሞቹን እንግዲህ በአቋራጭ ለማግኘት የሚደረግ ሩጫ ብዙ ዋጋ ያስከፍለናል ወይም ደግሞ አስከፍሎና ለለም ወደፊትም ያስከፍላል። ጎበዝ መባል ከፈለግ፣ ለጉብዝና የሚያበቃ ስራ ስራና እነዛ ጎበዝ እንዲሉ በምትፈልጋቸው አካባቢ ለጉብዝና የሚያበቃ ስራ ስራና አሳይ። ስራው ደግሞ ለነሱ ስትል አይደለም፣ ጎበዝ እንዲሉ ስትባል አይደለም፣ ጎበዝ እንዲሉ ከመፈለግ የተነሳ አይደለም። ይልቁንስ ስራው በራሱ ጎበዝ የሚያሰኝ እስክትሆን ድረስ ስራው እንጂ እነሱ የግድ ጎበዝ እንዲሉ ከሆነ ያ ደግሞ የሰው ፊት ታይቶ የሚሰራ ስራ ይሆናል። ያ ግላዊ አስተያየት ሊያመጣ ይችላል። በተለይም ደግሞ በተለይም ደግሞ ከግዴታ አንጻር ከአንተ ከሚጠበቀው ነገር አንጻር ከሚና አንፃር ከቦታ ካለህበት ቦታ አንፃር ለዛ ቦታ የሚመጥን ስራ ሰርተሃል ወይ? በዛ ቦታ በዛ በተሰጠህ ቦታ ላይ በተለየለህ ሚና ላይ የሚጠበቅብህን ግዴታ ፈጽመሃል ወይ ዲቲ ፈጽማሃል? ያንን ስትሰራ ጎበዝ ትባላለህ፣ አይደለም አለበለዚያ? ስራውን ሳትሰራ ጎበዝ መባል አለብኝ ማለት። ለሴትም እንዲሁ ነው። በማህበረሰቡ ልማድ ቆንጆ፣ መልከጥፉ እንላለን፣ ያው ፉንጋ፣ ወይም ደግሞ ቆንጆና ፉንጋ እንላለን። ያው ልማዳዊ አባባል ነው። ቆንጆ ስናይ ቆንጆ እንላለን፣ ፉንጋ ከሆነች ፉንጋ እንላለን። ነገር ግን ሴት ልጅ በተለይ በቤቷ በእናትና በአባቷ ቤት እንዲሁም ደግሞ በቤቷ ስንል ደግሞ ከባሏ ጋር ባለችበት ከአባወራው በአባወራው በምትተዳደርበት በዛ በሁለቱ የተለያዩ ቦታዎች ላይ ሁለቱም ላይ የሚጠበቅባት ግዴታ ሚና አለ። እነዛ ሚናዎች ግዴታዎች ለመወጣት በዋናነት በዋናነት ከሷ ከእሷ የሚጠበቀው ምግባር አለ። እሱም ደግሞ በተለይ ትህትናዋ አመሏ ነው። ስለዚህ ሴቷን ከመልኳ ውበት የተነሳ እንዳው ቆንጆ ስለሆነች ብቻ አመለ ሸጋምነች ብሎ ወይም ደግሞ አመለዋን ትቶ አመለዋን አስትቶ ቆንጆ ቆንጆነቷን ብቻ ቆለጳጵሶ ማውራት ከቦታዋ ከግዴታዋ ከሚናዋ የሚጠበቅባትን ነገር እንዳትወጣ እንድትዘነጋው እንድትጥለው አይጠቅምም ብላ እንድትቶ እንዳትፈልገውም ያደርጋታል። ያም ደግሞ ከማንም በፊት ራሷን ይጎዳታል። ስለዚህ ምንም እንኳን መልከቀና መልኳ ቆንጆ መልኳ መልኳ ብቻ ወስደን ቆንጆ ነው ብንልም ልጅቷን ግን በጠቅላላው ቆንጆ ነች ለማለት አመሏን ማየት ግድ ይላል። አለበለዚያ ግን እንዲው የሰውነት ቅርስ የፊትና የጥርስና የአፍንጫ አቀማመጥ ብቻ ታይቶ ከሆነ ያችን ሴት ምናልባት ትንሽ ጊዜ ነው ወላጆቿ የሚይዟት፣ ከዛ በኋላ የሚያገባት ሰው ያንን ቆንጆና ያንን የመልክ ደምግባት ብቻ አይቶ የሚገባ ከሆነ ሲያር መኖር ነው ሲያር መኖር ነው። በሌላ ጎኑ ደግሞ በተለይ ትኩረት ላደረገበት የፈለጉት ሁለተኛው ክፍል ብንጠራበት የምንጠየፈውን ሰዎች እኛን ሲጠሩበት የምንጠላውን ስም ስሙን የምንጠላው ከሆነ ከሥራውም ሆነ ከማንነቱ መለየት መቻል አለብን፣ መራቅ መቻል አለብን። ያንን ማንነት እንደዚህ አይነት ስም ሊያሰጠን የሚችለውን ማንነት መለየት፣ መጠየፍ፣ መራቅ አለብን። እንደዚህ አይነት ስም ሊያሰጠን ከሚችለው ስሙን እስካልወደድ ድር ነው ድረስ እንደዚህ አይነት ስም ሊያሰጠን ከሚችለው ግብርም ምግባርም መራቅ አለብን። ስሙን ያሰጠው ስራ በእጁ ላይ መኖሩን ይፈትሽ። ያ ሰው በዛ ስም መጠራት ካልፈለገ በእጄ ላይ ያ ስራ አለ ወይ? ያ ድርጊት አለ ወይ? ስራውን ከሰራው ስሙን ሊጣለው አይገባም፣ ምክንያቱም ይገባዋልና። አይ ስሙማ ያስጠላል ስሙን እጣሉ አለው ካለ ደግሞ ስራውን ይተው፣ ከስራው ይለይ። አይደለም እንዴ? ለምሳሌ እንውሰድ፣ ሌባን። ሌባ የሚለው ስም ሊረብሸው የሚገባው ደስ ሲጠራ ስሙ ራሱ ሲጠራ ደስ የማይለው ውስጡን የሚያቅለሸልሸው ካለ ሌባን ብቻ ነው መሆን ያለበት። ሰዎች ተሰብስበው እኔ ሌባ ስላሉ ሌባ አይደለውም። አእምሯቸውን አሟቸው ሊሆን ይችላል፣ አእምሯቸውን ስተው ሊሆን ይችላል ብዬ ላለው እንጂ አያስጨንቀኝም። አይደለም። ስለ ሌባና ሌብነት ስራው ማህበረሰቡ እያነሳና እየጣለ ግልጽ ውይይት ቢያደርግ በየቀኑ እየተሰበሰበ ወይም ደግሞ በየሳምንቱ መጨረሻ እሁድ ሰው ሁሉ በሚገናኝበት የአካባቢው ማህበረሰብ እየተሰበሰበ ስለ ሌባና ሌብነት ቢወያይ የሚያስጨንቀው ማንን ነው? ሌባን፣ ሌባን ሌባን ያስጨንቋል። ውይይቱ ላይ መሳተፍ እራሱ አይፈልግም። ግድ ሆኖበት ሊሳተፍ ይችላል። ግድ ሆኖበት ሲሳተፍም እንግዲህ አስሬ ወይ ሽንት ቤት እየተመላለስ ይሆናል። ውስጡን ይረብሸዋል፣ ያሟል፣ ይበጠበጠበታል፣ ያልበላ ሁሉ አይደለም። ለዚህ ደግሞ መፍትሄው የሚሆነው እጁን አውጥቶ እባካችሁ፣ የማህበረሰባችን አባሎች ወይም ደግሞ እዚህ የተሰባሰባችሁ ውድ ወዳጆቼ እንዲያው ስለ ሌባና ሌብነት ስናወራ ሌባ ሌባ ሌባ የምንለው ነገር ይሄ ሌብነት ሌብነት ሌብነት የሚባለውም ነገር አንዳንድ ሰዎችን ቅር ያሰኛቸዋል እና እንዲያው በተቻላችሁ መጠን እንዲያው ሌላ ቃል ብትጠቀሙ እንዲያው ለስለስ ያለች ቃል አዎ ለምሳሌ እንዲያው የሰው ንብረት ሳያውቅ ያነሳ ባለቤቱን ሳይጠይቅ ወይም ሳያስፈቅድ በንብረቱ የተጠቀመ እንዲያው ብንለው አው ማለት ለስለስ አርገን ያው ትውልዱ አይችልም አይደል፣ እንደዚህ ጠንከራ ያሉ ቃላቶችን እኮ አይሸከምም፣ መሸከም አይችልም። የኛ ትውልድ እኮ በጣም ደካማ ነው፣ እንደ ድሮቹ አባቶቻችን አይደለም። ስለዚህ እንው እናውቃለን ሌባንና ሌብነትን ከማህበረሰባችን ውስጥ ልንቀርፈው እንደተነሳን እናውቃለን። ነገር ግን እንደው ለስለስ ያሉ ቃላቶችን ብንጠቅም፣ አው ለስለስ ያሉ ቃላቶችን ተጠቅመን ወደ ትውልዱ ቀረብ ብለን ከዛ ከትውልድ ውስጥ ሌባንም ሆነ ሌብነት ከናካቴው እናስወግደዋለን። እንደዚህ አይነት አስተያየት አይደለም የሚያስፈልገው እንደዚህ አይነት አስተያየት አይደለም። እንደዚህ አይነት አስተያየት ከተሰጠም ምን አይነት ሰዎች ሊሰጡ እንደሚችሉ መቼም መጠርጠር ትችላላችሁ። ወይ ሌቦቹ ራሳቸው ናቸው፣ ወይም ደግሞ በሌቦቹ ትንሽ ጉርሻ የተሰጣቸው ሰዎች ናቸው። መሆን አለበት አይደለም። በተረፈ በሌቦች የተንገሸገሸ በሌብነት የሌብነት ስራቸውን የተጠየፈ የተማረረ ማህበረሰብ ግን እንደዚህ አይነት አስተያየት አይሰጠም። ሌብነቱንም ወዶ ሌባ መባሉንም ጠልቶ አይሆንም። አይደለም፣ እንዴ አይሆንም እንዳው ሰውየው ሳያውቅ ከሆነ ይህንን ነገር ማገናዘብ የማይችል አእምሮ ማገናዘብ የማይችልበት ደካማ ሁኔታ ላይ ከሆነ ያለው ጅል ነው፣ ጅልነት ነው እንላለን። ከዛ ባሻገር ግን ይሄ ድርቅና ነው፣ ድርቅና ነው። ዓይንን ሳወጣ እንደማለት ነው። ዝም ብለ አርፈ ተቀመጥ አትከልክልኝ እንደማለት ነው። ይህንን ለምን አነሳው ብትሉኝ፣ በተደጋጋሚ በተደጋጋሚ የሚነሳ ክስ አለ እኔ ጋር ያው ክስ እምላችሁ በፍርድ ቤት አይደለም፣ ሊመጣም ይችላል። በፍርድ ቤት በጽሁፎች ላይ በተለይ የአባወራ ቴሌግራም ቻናል እና የአባወራ ፌስቡክ ገጽ ላይ በተደጋጋሚ ማስጠንቀቂያ ሁሉ ትስጠኝ። ማስጠንቀቂያው ማለት ይሄን ነገር ማትተው ከሆነ አንሰብስክራይብ እናደረጋል እንወጣለን። ይሄን ነገር ይቅርብ። ሌሎችም ሌሎችም በተለይ ሁለት ቃላት ምስኪን፣ አልጫ የሚባሉ ቃላቶች ንክር ምስኪን የወጣለትና የተዋጣለት አልጫ ብዬ ይጸፋሉ እንዴ፣ ለምን? ልክ ቀድሜ እንደሰጠው ምሳሌ ተጠቀም፣ እንደ ሌባው ምሳሌ። ይሄንን ቃል ካልፈለግከው፣ ካልወደድከው ከስራው ተለይ። አይ ይሄ ቃል ደግሞ እኔን አይመለከተኝም የምትል ከሆነ ለምን ይረብሻል? አይረብሸ። ከረበሸ ልክ እንደ ሌባው ነው። ስብሰባው ላይ፣ የማህበረሰቡ ስብሰባ ላይ ስለ ሌባና ሌብነት ግማሽ ቀን የፈጀ ከፍተኛ ሙግት የፈጠረ ውይይት ሲደረግ ውስጡ የሚበጠበጠበትና አስር ሽንት ቤት የሚመላለሰው ሌባው። ሌባ ካልሆነ ሌላው ለምን ይረብሻል? በሌብነት እኮ ተንገሽግሸዋል ማህበረሰቡ። አይደለም እንዴ፣ ሌባ ካልሆነ ለምን ይረበሻል? ያሰው ስለዚህ ሌባው ነው ሊረበሽ የሚችለው። አንተም ስለ አልጫነት አልጫ ትውልዱ አልጫ አልጫ አልጫ በዚህ ወጥቶ አልጫ፣ በዛ ገብቶ አልጫነታችን ለመተው አልጫነት ለመልቀላቀል ለመ ካልጫነት ለመገላገል እያልን ስናወራ ከረበሸህ ከረበሽ፣ ወንድማለም ውስጥን ፈትሸው። ስለ ባንዳም ሲወራ እንደዛ ነው። ባንዳ ባንዳ ባንዳ እያለን ስናወራ ስለ ባንዳነት በተነሳ ቁጥር ባንዳና ባንዳ ጠባዩ እየተነሳ የሚረብሸ ሲነሳ የሚረብሸ ከሆነ ቼክ አድርገር አስክን በባንዳነት ነው ያደግከው። በባንዳነት ነው አባት ያሳደገ አንተን በባንዳነት ቀጥላል። ሆዳደርም ስል እንደዛው ነው። ሆዳደር ስል የሚረብሸ ከሆነ አንተ ሆዳደር አለብት። እና ስሙን ከተጠየፍከው ስራውን ተው። ስራውንም አልተውም ስሙንም አትስጠኝ ካልክ ደግሞ ሊሆን አይችልም። ስራውን ወዶ ስሙን ተጠይፎ አይሆንም። አይ ስራውንም ወዶ አለው ስሙን ግን አልወዶም። ካሁን በኋላ ብታነሳው አንላቀቅም ወይል እንግዲህ፣ ምን ያው ይሆናል። በተረፈ ግን በተለይ በአባታዊ ስርዓት፣ በአባታዊ አስተዳደር ስነ ስርዓትና ስነ ምግባርን ግድ በሚለው ህግና ስርዓትን በሚያስጠብቀው ንጽህናና ቅድስናን የሚፈልግ አባታዊ አስተዳደር ውስጥ ድርጊት ስም አለው፣ በዛ በስሙም ይጠራል። ሆዳደር ከሆንክ ሆዳደርነት ላይ ከተሳተፍክ ሆዳደር ነ። በአስመሳይነት የምታደር ከሆነ ሺህ ጊዜ ሊቅና ሊቃውንት ብትባል አስመሳይ ነ። በባንዳነትም ከተደፋ ባንዳ ነ። አልጫም ከሆንክ አልጫ ነ። አልጫ መባል ካልፈልግ አልጫነትህን ትሆ አንስተን አውርተናል። አንስተናል ከዚህ በፊት አልጫን ምን ዲፋይን እንደሚያደርጉ በምን እንደሚበየን በምን እንደሚገለጽ እዛ ውስጥ ከሌለ ደግሞ ለምን ያስጨንቃል? አልጫዎቹ ያስጨንቃቸው ምስኪንነት ውስጥ ከሌለ ለምን ያስጨንቃል? ለምስኪኖቹ ተውላቸው። በተረፈ ግን ምስኪን ከሆንክ ከምስኪንነት ውጣ። ንክር ያልክ ምስኪንም ከሆንክ ከዛ ንክር ካልክበት ምስኪንነት ውጣ። እኔን በዚህ ስም አትጥራኝ አትበለኝ። በግብሩ ከተገኘ በስራ ከተገኘ ትጠራበታለህ። አይ በግብሩ ያለውበት በስሙም አትጥራኝ። ከጠራህኝ ግን አንላቀቅም። እሱ ሌላ ጉዳይ ነው። ስለዚህ ወንድም አለ ትልቅ ትኩረት ማድረግ ያለብህ ነገር ስሙ አይደለም የምትጠራበት። ሰው ሰው እንደዚህ ይለኛል፣ ሁ ኬርስ ስለ ሰው። ወንድም አለ የምትታረገው ነገር እዚ ትራይ ቱ ዱ የሚገባ ነው ወይ፣ ማድረግ የሚገባ ነው ወይ፣ ልክ ነው ወይ? በተለይም ደግሞ ከአባትህ ህግና ስርዓት አንጻር ከተፈጠርክበት የሰውነት መመሪያ አንጻር ከተሰጠህ ጸጋ አንጻር በተለይም ከወንድነት መክሊቱ አንጻር ያንን የምታደርገው ነገር ኢዚት ራይት ኢዚት ጀስት ልክ ነው ወይ ተገቢ ነው ወይ ብለፈትሽ። ሰዎች ምንም አይነት ስም ሊሰጡ ይችላሉ። ጥሩ ስራ ሰርተ መጥፎ ስም ሊሰጡ ይችላሉ። መጥፎ ስራ ሰርተም ጥሩ ስም ሊሰጡ ይችላሉ። እና መጥፎ ስራ ሰርተ ጥሩ ስም ቢሰጥ በዛ ስም ልትቀጥልበት ምን ማለት ነው? ስለዚህ ከምትጠራበት ሰው ስም ይልቅ ስራህ ስራህ ይዳኝህ ስራህ የሚገመገመው ከሌሎች አንጻር አይደለም ሰዎች በሚሰጡ ስም አይደለም በሰዎች አስተያየት አይደለም ሰዎችን ደስ ይበላቸው ብለህ አይደለም የምትሰራው ሰዎችን ላስቀየማቸውም ብለህ አትሰራም ስራውን ያ እጅ ላይ ያለውን ስራ መስራት ስላለብህ ያን እጅ ላይ ያለውን ስራ መስራት ደግሞ ልክ ስለሆነ በዛ ሰዓት መስራት ተገቢ ስለሆነ በዛ ቦታ መስራት የሚገባ ስለሆነ ትሰራዋለህ ከሰራኸው በኋላ የሚሰጥ ስም ሁኬርስ አንተ ልክ እስከሰራኸው ድረስ ተገቢ እስከሆነ ድረስ ጽድቅ ማለትም እኮ ያ ነው። ቨርቹ የምንለው ነገር እኮ እንደዛ ነው። ስለዚህ ወንድም ወንድማለም ደግሜ ደጋግሜ ይህን ጉዳይ ጽፌበታለሁ እዛው ቴሌግራም ገጽ ላይም አባወራውም ላይም አባወራ ገጽ ላይም ቴሌግራም ቻናል ላይም ጽፌበታለሁ። ግን አሁንም የሚመጡ ጥያቄዎች ናቸው። አሁንም ሰዎች ሲያገኙ መንገድ ላይ ስንገናኝም ሆነ በስልክ እንዳው ስናወራ ወይም እዛው ቴሌግራም በውስጥ በስመር በተለይ ስናወራ አሁንም ቅር የሚሰኙበት ነገር ትውልዱ አይችልም፣ ይህንን ቃል መሸከም አይችልም። የሚችለው መቼ ነው? ሲሰጠው እኮ ነው የሚሸከመው፣ አይደለ? ባልተሰጠው ነገር ቁጭ ብሎ ስለ ክብደት በማሰብ ክብደትን መሸከም ይቻላል? ቆይ ያስብበት መጀመሪያ፣ እንዳታሸክመው ይህን ኪሎ ይህን ክብደት እንዳታሸክመው ለምን መጀመሪያ ያስብበት ራሱን ያዘጋጅበት እሺ አሰብክበት ቆይ ገና እያሰብኩበት ነው እሺ ዛሬ ሳሰብክበት ቆይ ገና እያሰብኩበት ነው እንደ ባልተዘጋጀበት ሁኔታ ይህን ክብደት አታሸክመኝ ቆይ ላስብበት የሚችለው እኮ ሲሸከመው ነው በቃ ሲሸከመው እችለዋለሁ አልችለውም ያን ጊዜ ይወስናል የሚጠነክረውም ደግሞ በዛ ነው ካለበለዚያ መቼም አይጠነክርም በማሰብ አይጠነከርም በሀሳብ አይጠነከርም ጡንቻ በሀሳብ አይጠነከርም እንደዛው ነው ይህም ትውልዱ እኮ እንደዚህ ያለመደም። የምትጽፋቸው ነገሮች ጥሩ ሆነው ርዕሶቹም ጭብጦቹም ጥሩ ሆነው የምታቀርብበት መንገድ ግን ለትውልዱ የሚመጥን አይደለም። ለምሳሌ አልጫ ስትል ሰውን ያስደነግጣል። ያሻሻይ እኔ ላባበሉ አደለም እኮ እዚህ ያመጣሁት፣ ወይም ደግሞ እኔ ጋር የሚመጣው ላባበሉ አደለም። ወይም ደግሞ በአንቀልባላ አዝሎ ሹሹ ሹሹ አይዞ ይኔ ልጅ አይዞ አይዞ አይዞ ልለው አደለም። ልክ ካልሰራ ልክ ካልሰራ ልክ ከሰራ ልክ ሰርቷል። ወይም ደግሞ ልክ መስራትና ለመስራት ሳይሆን የሰራውን ስራ እንናገራለን እኔም እንደዛው ነው የምፈልገው። የሰው ልጅ የሚያድገው እንደዛ ነው። በተለይ ወንድ ልጅ የሚሰራው በዚህ መልክ ነው ወንድም። ማለት ስለዚህ አልጫ ከሆንክ አልጫ ነህ። አልጫነት ስሙን ከተጠየፍከው፣ ከግብሩ ተለይ። ሌባ ከሆንክ ሌባ ነህ። ሌብነት ስሙን ከተጠየፍከው፣ ሌባ መባሉን ከተጠላው፣ ከሌብነት ግብሩ ተለይ። ሌብነቱንም ወዶ ሌባም አትበሉኝ ተብሎ አይቻልም። አታድግም፣ አትለወጥም የምታድገው የምትለወጠው ከሌሎች አንጻር አይደለም፣ ከራስ አንጻር ከሌብነት ግብር ምክንያቱም ሌብነት የሰው ንብረት ማንሳት ተገቢ ስላልሆነ። ተገቢ የሆነው ከሌሎች አንጻር አይደለም። አሁን ሰው አየህ አላየህ አይደለም፣ ሰው ስላየህ ስላላየህ አይደለም። አየ አይደል ልዩነቱን ጥሩ መሆን ያልኩህንና ሰው በመሆን ጥሩ መሆንን ከዚህ ጋር አገናዝበው። በርታለኝ ወንድም ዓለም ጀግን ጀግን